ግሽሽት ነው። አየህ አሁን አማርኛ እንኳን ቤተ መንግስት፣ የሚነገር ቋንቋ አለ። አሁን አንተ ቤተ መንግስት ስትጠራ ምንሽ ምናምን አትናቸው ማለት ሚኒስትሩ እንደዛ ማለት ነው። አሁን ሚዲያ ላይ ሰውን ታከብራለህ፣ ተመልካቾችህ ምናምን። ስለዚህ የሆነ ነገር አንተ ሰረ ነው። ከየት ነው ወደ ደርገው፣ ነገርን ነገር ጠራዋል ይባላል። ነገርን ነገር ጠራ ሽርሽር። አይገርምም? አዎ፣ አየህ እንደዛ አላለ። የእንትንም ቋንቋ ሽርሽር ማለት ነው፣ ከአንዱ ቦታ ወደ አንዱ ቦታ እያወራን ነበር። ተደወለልኝና ከየት ነው ያመጣው? ድንገት አንዳንድ ጊዜ ስለአንተ መረጃ ሰጥቻለሁ በሆነ ሚዲያ ላይ አይደለም፣ እና በኋላ ላይ አየሁት። በጣም ብዙ የማያውቀኝ ሰው ደወለና ደወለልኝ፣ ስልኬን አፈላልጎ ደወለልኝ። ወይኔ ያ ልጅ በቃ ተመልሶ ገብቶ ነው። አይደለም፣ እሱ ድሮም እንደዚሁ ነው። ካሜራና ምናምን ሲያይዝ በቃ የተንደባለለ ምናምን ካልሆነ በዛ ደረጃ ነፃ ነው እንጂ ኧረ ደህና ነው። እኔ ትናንት ደውሎልኛል ተደዋውለን፣ ርቶል እና አሁን በግል ክርክር ከእንደዚህ አይነት ዋዛ ፈዛዛዎች፣ ከእንደዚህ አይነት ከፍ አለና የሀገር ሀሳብ፣ የሀገር ጉዳይ፣ የሀገርን ቁጭት የሀገርን ቁጭት ሐዘን የሚቆዝም የሀገርን ደስታ የሚያበስር የሚናኝ ቋንቋ ሆኗል። ስለዚህ የግእዝ ቋንቋ ብዙ በተለያየ መንገድ ለመግለጽ ነው። በፊት ተናግረኗል። በዚህ ደረጃ አድጓል። ስለዚህ አልሞተም የምልህ በዚህ ምክንያት ነው።